ጥልቅ በሆነ ሁኔታ ተረድተን አስተንትነን ተግባራዊ እንዴት ማድረግ እንዳለብን የምንመለከተበት ፕሮግራም። አዎ እንግዲህ እነዚህ የአላህ ስብሓነሁ ወተዓላ በሰጠን አእምሮ እነዚህን ፍሬዎች የምናጣጥምበት ፕሮግራም በዛሬ ዕለት የምንመለከተው ለንተናሉ ልቢራ ሓታ ቱንፊቁ ሚማ ቱሒቡን። አዎ አንድ ሰው ትልቁን የደስታ ደረጃ ትልቁን የኢማን ደረጃ ትልቁን የተቅዋ ደረጃ ትልቁን ደስታ የሚያገኘው ራሱ የፈለገውን ሲሰጥህ ሳይሆን አንተ የምትፈልገውን እሱም እየፈለገው ያን ነገር ለአንተ ሲሰጥ፣ ሱብሓነላህ ያን ነገር እሱ ራሱ ይፈልገዋል፣ ነገር ግን ለአንተ አሳልፎ ሰጠ። አዎ እንግዲህ ይሄ ነገር በዚህ ዘመን ወይ ደግሞ እንደው በሰው ልጅ ታሪክ ውስጥ የተከሰተ ነው እንዴ? ብለን መጠየቅ እንችላለን። አሁን የተከሰተ ነው፣ ተከስቷልም ተደጋግሞ። ያው በዚህ ዙሪያ እንግዲህ አላህ ስብሓነሁ ወተዓላ በሱረቱ አልሐሽር ውስጥ ገልጾልናል። የነቢይ ሰለላሁ ዐለይሂ ወሰለም ባልደረቦች ማለትም ሰሃቦች ከመካ ወደ መዲና በሂጅራ በመጡ ጊዜ እንግዲህ እንደምታውቁት በተለይ ሙሃጅሮች ሀብታቸውን ቤታቸውን፣ ያላቸውን ነገር ሁሉ እርግፍ አድርገው ትተው ነው ዲን አልኢስላምን መርጠው፣ ቤታቸውን ሀገራቸውን መካን ትተው የወጡት። ምንም ነገር የላቸውም። ነቢይ ሰለላሁ ዐለይሂ ወሰለም መዲና በደረሱ ጊዜ ምንድነው ያደረጉት? አንሳሮችን ማለትም የመዲና ሰዎችና ሙሃጅሮችን ሁለት ሁለት ጥንድ ጥንድ እያደረጉ ጓደኞች አደረጓቸው። አንዱ አንዱን ይደግፋል ማለት ነው።

ተመልከት ሀብቴን ግማሹን ውሰድ። ሀብቱን ያለውን የሚወደውን ሁሉን ነገሩን ገሚስ ሁለት ቦታ ከፈልና ለሱ ሰጠው። እንደገና ደግሞ ሁለት ሚስቶች አሉኝ አለ። ከነዚህ ከሁለት ሚስቶቼ የፈለከህን የምትመችህን አንዷን ምረጥ አለው።

ወይሩና ላ አንሲህም ወለው ካነ ቢሂም ኸሳሳ እኮ ነው ያላቸው። እነዛን አንሳሮች እነሱ ያን ነገር ችግርም ቢኖርባቸው ድህነትን ቢኖርባቸው እነዛን ሙሃጅሮችን በመደገፍና በማገዝ ላይ አስቀድመው ነው የሚሰጡት። ሱብሓነላህ እንግዲህ ይሄ ነው ዲኑል ኢስላም። እንደዚህ ነበረ ያደረጉት ሰሃቦች። ታዲያ እኛም እንደዚያ አይነት ሰዎች ለመሆን መሞከር አለብን። ለጋስ መሆን አለብን፣ በተቻለን መጠን ቸርነት በውስጣችን ማበብ አለበት፣ ማደግ አለበት። እንደገና በጎ አድራጊነትን መልመድ አለብን፣ መለማመድ አለብን። ምንድን ያለን አላህ ጀለ ፊዑላ ለን ተናሉ ልቢራ ሓታ ትንፊቁ ሚማ ትሕቡን። አው ያን ደረጃ የምንደርሰው ከምንወደው ነገር ስንሰጥ፣ አው የምንፈልገውን የምንወደውን ነገር ስንሰጥ ነው። ያን ነገር እኔ ፈልገዋለሁ፣ ነገር ግን የተቸገረ ወንድም አለኝ ከእኔ የበለጠ ያን ነገር የሚፈልገው ለሱ አሳልፌ መስጠቱ ያን ጊዜ ነው ትልቁን የኢማን ደረጃ የተቋ ደረጃ የሚያደርሰኝ ማለት ነው። ስለዚህ ወንድሞቼ ቸሮች እንሁን፣ ለጋሶች እንሁን፣ ለወንድሞቻችን ወይ ደግሞ ለተቸገሩ ሁሉ የምናዘን እንሁን። አላህ ስብሓነው ተዓላ እኛ በሰጠን ልክ እኛ በሰጠነው ልክ አላህ ስብሓነው ተዓላ እጥፍ ድርብ አድርጎ ይሰጠናል፣ ይተካል። አላህ ይተከዋል። ምንም ጥርጥር የለው፣ ምንም ጥርጥር የለው። እናም አላህ ስብሓነው ተዓላ እንደዛ አይነት ሰዎች ያደርገን። ያ ረብል ዓለሚን፣ ያቀዩም ሐዩ፣ ያ ቀዩም፣ ያ ዱል ጀላሊ ወል ኢክራም። ስለዚህ ይሄን አባባል እናስታውስ። ምንድን ነው ቸርነት? ወይ ደሞ የቸርነት ቁንጮ ማለት አንተ የፈለግከውን ለኔ መስጠት ሳይሆን፣ ልብ በሉ አንተ የምትፈልገውን ለእኔ ማለት አንስተህ፣ ለምሳሌ እኔ የምፈልገውን ነገር ለምሳሌ አንድ ብር ይበቃኝ ይሆናል፣ አስር ብር ይበቃኝ ይሆናል፣ መቶ ብር ይበቃኝ ይሆናል። ነገር ግን ቸርነት የቸርነት ቁንጮ ማለት ደግሞ አንተ ለራስ ያ የምትፈልገውን ነገር የምትፈልገውን ነገር አንተ ያንን ነገር ትፈልገዋል ነገር ግን እኔ ካንተ የበለጠ በዚያ ነገር ላይ ሓጃ አለኝ ብለህ ገምተህ ያንን ለእኔ መስጠትህ ነው የቸርነት ቁንጮ ይህንን እናስታውስ ሁሌ አዎ ለን ተናሉል ቢራ ሓታ ቱንፊቁ ሚማ ቱሒቡን ብለዋል አላህ ጀለ ፊ ዑላህ እናም ወንድሞቼ ደግነት ቸርነት ለራስ ነው ለምን ለምንድን ነው ለራስ የሚሆነው ያን የተቸገረ ሰው

እኔ ከሰጠሁኝ አላህ ዘንድ አስቀምጫለሁ ማለት ነው። ተቀምጦልኛል አላህ ዘንድ ስብሓነሁ ጀለ ጀላሉ አላህ ዘንድ አስቀምጫለሁ። ያንን ሀብት አጠፋሁት ማለት አይደለም፣ አጎደልኩት ማለት አይደለም። በተቃራኒው ነው። አላህ ዘንድ አካውንቴ ላይ አላህ ዘንድ የሚገባው አካውንት ላይ ዘላለማዊ በሆነው በዚያ አካውንት ላይ ዲፖዚት አድርጊያለሁ፣ አስቀምጫለሁ፣ አጠራቅም ያለሁ እዛ ላይ አላህ ዘንድ አሳሁላሁ ወነሱ አላ ስንተላ አካንትን ይጽፍላል። ምንም አትጎድልም። አንድ ነገር የሚጎድል ነገር የለም። ምንም ቅንጣት ያክል እንኳን የጎመን ዘርፈር ያል እንኳን ብትሆን የምትጎድል ነገር የለም። በልአክስ በተቃራኒው እያደገች እያደገች፣ እየፋፋች ትሄዳለች እንጂ ታዲያ፣ ከ ዘንድ ጎደላ ይባላል አይባልም። ለዚያ ሲባል ተቀምጦልኛል አላህ ዘንድ አስቀምጫዋለው። አላ ስብንተላ ዘንድ እያደገልኝ፣ እያበበልኝ፣ እየፋፋልኝ ነው ማለት ነው። ስለዚህ ደግነት ለራስ ነው። አሁን አስቀምጫለው የውም አልቅያማ አንዲት ደግ ስራ በምታስፈልገኝ ሰዓት ያቺ ተጠቅመኛለች። ቀብሬ ውስጥ ይሁን በአኼራ ሂሳብ ወይ ደግሞ ሚዛን ላይ ማለት ነው። ቸርነት ደግነት ለራስ ነው። አዎ አንተ ደግባት ሆን የአላህ ባሮች ስብሓነላህ ባሮች የአላህ ሱብሐነሁ ወተዓላ ባሮች መልካሞች። አላህ ሱብሐነሁ ወተዓላ ለዚያ ሰው ለዚያ እንደተቸገረ ሰው የሚደርሱለትን ያደርግለታል። ነገር ግን አንተስ ከነሱ ጋር አትቀላቀልም ከቸሮች ተርታ። እንደዚህ ስንል መረዳት ያለብን ምንድን ነው? ካለኝ ነው ካለኝ፣ እንደ አቅሜ፣ አዎ እንደ አቅሜ ከትንሹ ከትንሹ የኢስላም ቤተሰብ ጀምሮ

አብዱራማን ብን ፍ ከዛ በኋላ ምን አይነት ሰው የሆነው፣ አላህ ስብሓነሁ ወተዓላ በዚያች ንግግሩ ይባረክልህ አላህ ለአንተም ለቤተሰብህ ለሀብት በረከ አድርግልህ ብሎት አለ። ምንም ሳ ስደሄደው ሱቁም ብቻ የት ነው ገበያ አሳይኛለ፣ አሳየው አብዱራህማን እብን አወፍ ድንጋይ ቢፈነቅል ከድንጋዩ በታች ርዝቅ ያገኛል ተብሎ የሚገመት ለሱ ከማስፋቱ የተነሳ ለወንድሙ ምንም ምቀኝነት ሳይገባው በወንድሙ ሀብት ላይ ምንም ጉጉት ሳያድርበት፣ እንደውም ለወንድሙ ዱዓና ዱዓ አድርጎለት በበረካ ተወለት ወንድሙም ፈተናውን አለፈ። ሳዕድ ኢብን ረቢዕ እሱም ፈተናውን አልፎ አላህ ሱብሃነሁ ወተዓላ ለሱም ጭምር ሰጠው። ከዚህ በፊት ስናወራ ስለ ሀብት ስናወራ ምን ብለናል? ዱዓ ላይ መበራታት እንዳለብን ያ ረቢ ለእነሱ እንደሰጣችሁ ያ ረቢ ለእኔም ስጠኝ። ትልቅ ዱዓ ነው። ትልቅ ዱዓ ነው። ምክንያቱም ሀብት እኮ ማካበት አንተ ጋር መከማቸቱ ፋይዳ ቢስ ነው። ለምን? ሀብት ዋጋ ያለው ነገር ቢሆን ኖሮ በአላህ መንገድ ላይ ካልተሰጠ ዋጋ ያለው ነገር ቢሆን ኖሮ ቃሩንን በጠቀመ ነበር። ቃሩንን በጠቀመ ነበር። የሱ የካዝናዎቹ መክፈቻ ቁልፎች በበርካታ ሰዎች ሸክም የሚያዙ ነበሩ። እና ወንድሞቼ እንድናስታውስ ሁሌም ቸርነት የቸርነት ቁንጮ ሁሉ እኔ የምፈልገውን ለእኔ መስጠት ሳይሆን አንተ ለራስ የምትፈልገውን ያን ነገር ለእኔ መስጠት እኔ የምፈልገውን ነገር

የተባረኩ ሰዎችን እንድንሆን ከሚያደርገን ነገሮች መካከል መለገስ፣ ቸርነታችን ነው። አላህ ሱብሓነሁ ወተዓላ ቸርነታችን ሁሉ የሚጠቅመን የምናካብተው፣ የምንለማመደው፣ የምናደርገው ያደርገ። ቢያንስ ቢያንስ የመጀመሪያውን እንሆን። ቸርነት ማለት ብለናል፣ እኔ የምፈልገውን ለእኔ መስጠት ነው የቸርነት ቁንጮ ደረጃ ላይ ዋናዎቹ ቸሮች ከሚባሉት ላይ ለመድረስ ደግሞ እኔ አንተ ለራስህ የምትፈልገውን ነገር ለእኔ መስጠትህ ነው። እንዳንረሳ እንድንበረታ እንድንበረታ እንድበረታ እላችኋለሁ። አላህ ሱብሃነሁ ወተዓላ መንገዱን ያሳየን፣ አላህ ያግራልን፣ አላህ ይወፈቀን። አላህ ሱብሃነሁ ወተዓላ ይሄን መንገድ የምንሰራበት ሰዎችን የምናስደስትበት አላህ ዘንድ ሱብሃነሁ ወተዓላ